ላሞች የእድሜያቸውን ግማሽ የሚያክለውን ጊዜያቸውን በመተኛት ያሳልፋሉ። እንግዲህ ላሞች በቀን አስራ አራት ሰዓት የሚያክል እንቅልፍን ይተኛሉ። ትክክለኛ እንቅልፍ በቀን የሚያገኙ ግን አንድ ሰዓት ተኩል አይበልጥም። ስለዚህ እውነተኛ እንቅልፍን በሚተኙበት ሰዓት እንግዲህ የምታዩዋቸው ምልክቶች አራቱንም እግሮቻቸውን ያጣጥፉና ከዚህ በተጨማሪ ታዲያ እግሮቻቸው የፊተኞቹ እግሮች ላይ አንገታቸውን ለጥፈው ሲተኙ ይታያል። ያ እውነተኛ የሚባል እንቅልፍ ነው። ነገር ግን አንዳንድ ቦታዎች ላይ እንግዲህ ረዘም ላለ ሰዓት ይታሰሩና ከመመገቢያቸው ወይም ደግሞ ከዛ ከመመገቢያው ግርግም ጋር ይታሰሩና ረጅም ጊዜ ይቆያሉ ያ ማለት እንግዲህ ረዘም ብላለ ሰዓት ምግብ ሲበሉ ታያችዋላችሁ ሲተኙም ረጅም ጊዜ ይሆናል ማለት ስለዚህ ይሄ አንደኛ ሩሚናል ኮምፓክሽን የምንለው ወይም ደግሞ የጨጓራ መጠቅጠቅ አይነት ችግር እንዲፈጥርባቸው ያደርጋል ስለዚህ ጨጓራ በሚጠቀጠበት ሰዓት ወይም ደግሞ በማይብላላበት ሰዓት ረዘም ብላለ ጊዜ ወይም ደግሞ በዛ ያለ በዛ ያለ መኖ በአንድ ጊዜ በሚመገቡበት ሰዓት ለማመንጀግ እንዲሁም ደግሞ ጥሩ የሆነ የስራተው ውደት እንዲኖራቸው ስለማያደርግ ላሞቻችን እንግዲህ እዚሁ ውስጥ ለሚፈጠሩ የተለያዩ መርዛማ የሆኑ ኬሚካሎች ወይም ደግሞ ንጥረ ነገሮች እንደ ተረፈ ምርት ይመረቱና በደም ስራ አማካኝነት በመግባት እንግዲህ እዚህ አካባቢ ያለውን የሽሆና መቆጣት፣ ማበጥ፣ ማንከስ ወይም ደግሞ መራመድ አለመቻል ነገሮችን እንዲፈጥርባቸው ያደርጋል። ከዚህ በተጨማሪ ደግሞ እዚህ ጡት ወሽ አካባቢ ላይ መቆጣት ወይም ደግሞ ማበጥ አይነት ነገሮች እንዲፈጠር ያደርጋል ማለት ነው። ስለዚህ ከዚህ ጋር ተያይዞ ላሞቻችንን እየፈታን እንዲራመዱ ማድረግ እንግዲህ፣ ላሞቻችንን በምንመግብበት ሰዓት አንድ መከተል ያለብን ዘዴ ምንድን ነው? በአራት ጊዜ ያክል ከፋፍለን ብንመግባቸው ላሞቻችን ጥሩ የሆነ ጥቅም ታገኛላችሁ። ያ ማለት ላሞች ተፈጥሯቸው መነሳት፣ መብላት፣ መጠጣት፣ እንደገና መተኛት፣ ማመንጀግ። ስለዚህ በሚተኙበት ሰዓት ብዙ ጥቅም ብዙ ጥቅም የምታገኙት ላሞቻችን እያመነጀጉ ባሉበት ሰዓት እበታጣጣላቸው በጣም ጥሩ ይሆናል። የወተት ምርታቸው በጣም ጥሩ ወይም ደግሞ የተስተካከለ ሁኔታ ውስጥ ይገባሉ። ከዚህ በተጨማሪ ደግሞ ይሄ ሩሚናል ኮምፓክሽን የምንለው ወይም ደግሞ የጨጓራ መወጠር መጠቅጠቅ አይነት ነገሮች እንዲፈጠሩ አያደርግም ማለት ስለዚህ ላሞቻችንን ትንሽ ትንሽ እየመገብን ወዲያውን ቅልፍ እንዲያገኙ ማድረግ ወይም ደግሞ መልቀቅ ማድረግ ይኖርብናል ማለት በቀጣይ እንግዲህ ማስመለከታችሁ ይህንን በምን ያክል ዴብዝ እናነጥፈዋለን ወይም ደግሞ እዚህ ጋር የምትመለከቱት ኛ ሰጋቱራዎችን እየተጠቀምን ያለ ነው። በምን ያክል ዴብዝ ወይም ደግሞ በምን ያክል ጥልቀት እናነጥፈዋለን የሚለውን እንመለከታለን። ከዚህ በተጨማሪ ደግሞ ከመመገቢያ ጋር ተያይዞ፣ መጠጫቸው ጋር ተያይዞ ጠቅላላ ዴይሊ አክቲቪቲ በቀን ውስጥ የምንሰራቸው አይነት ስራዎች በቅደም ተከተል ወይም ደግሞ ፕሮሲጀር አድርጌ በደንብ ማቅረብላችሁን ሆነው ማለት ነው። ዛሬ እንግዲህ ስለ መኝታ በደንብ አንስተናል። ምናልባት በቂ ቦታ እንኳንን ቢኖራችሁ የከብቶቻችሁን ቁጥር ቀንሳችሁ የከብቶቻችሁን የሚተኙበትን ቦታ ማመቻቸት እጅግ በጣም አስፈላጊ ይሆናል ማለት ነው። ስለዚህ ከዚህ ጋር ተያይዞ ላሞቻችን የሚተኙበትን ቦታ በማስተካከል የላሞቻችንን ጤንነት መጠበቅ አስፈላጊ ነው። በጣም ዋና ዋና ከሚባሉ ቦታዎች ወይም ደግሞ ከፍተኛ ግዝፈትን መሸከም የሚችሉት የላሞቻችን ይሄ የጡት የሽሆና ሽሆና የምንለው ይሄ ቦታ አለ። ከዚህ በተጨማሪ ደግሞ ጡት ወሽ እንዲሁም ደግሞ የጡት ዘንግ የምንለው ነው በጣም ትክክለኛ መሳሪያ የሚባሉት ማለት ስለዚህ ለጥሩ ወተት ረጅም ጊዜ ለማግኘት የጡት ዘንግና የጡት ወሽ እጅግ በጣም አስፈላጊዎች ናቸው ስለዚህ እነሱን ለመንከባከብ ደግሞ እንቅልፍ በጣም ያስፈልጋቸዋል ወይም ደግሞ እረፍት ጊዜ ያስፈልጋቸዋል ማለት ስለዚህ ላሞቻችንን ለመተኛት ወይም ደግሞ ረጅም ጊዜ አስሮ ከማስቀመጥ ወይም ደግሞ ረጅም ጊዜ እንዲተኙም ደግሞ ከማድረግ በተቃራኒው ሁለቱም የወተት ምርቶችን የሚጎዱ እንዲሁም ደግሞ ጤንነታቸውን ከሚጎዱ ነገሮች ውስጥ የሚጠቀሱ ናቸው ማለት ነው። ስለዚህ ረጅም ጊዜ አስረን መልቀቅም አይመከርም እንዲሁም ደግሞ አስረንም ደግሞ ረጅም ጊዜ ማቆየት አይመከርም ማለት ነው። ስለዚህ አስረ ረጅም ጊዜ በግርግሞ አካባቢ ወይም በመመገቢያ አካባቢ ረጅም ጊዜ በምንቆይበት ሰዓት፣ በተፈቱ ሰዓት ረጅም ሰዓት ይተኛሉ። ስለዚህ የወተት ምርታቸውን መቀነስ አይነት ባህሪ ይኖራል። ከዚህ በተጨማሪ ደግሞ እንዲሁም ደግሞ ረጅም ሰዓትን መተኛት ለቀናቸው መተኛ ቦታቸው ላይ ረጅም ሰዓት እንዲተኙም መፍቀድም ደግሞ የወተት ምርታቸው ላይ ተጽዕኖ ያደርጋል ማለት። ስለዚህ አመጋገባቸውን ሁለቱም ያዛባል ማለት። ስለዚህ እየተኙ ይነሳሉ፣ ይበላሉ፣ ይጠጣሉ፣ መልሰው ደግሞ እረፍት ያደርጋሉ። የማመንዠክ ስርዓት በደንብ ይታይባቸዋል። ምናልባት አሁን ቪዲዮ እየሰራው ስለሆነ ነው እንጂ ይሄ የሚተኙበት ቦታ ላይ ነው። ምናልባት ከዚህ ቦታ ሲሄድ ከብቶቻችን መተኛት፣ እረፍት ማድረግ ይጀምራሉ። አሁን ምናልባት ቪዲዮ እየሰራው እያወራው ስለሆነ የመረበሻ አይነት ስሜት ስላለ ከብቶቻችን አይተኙም ማለት ነው። ስለዚህ ይሄ እረፍት የሚያደርጉበት ቦታ ላይ ምንም አይነት እንቅስቃሴ መመገቢያ መጠጫም አታገኙበት አይነት ቦታ ነው። ስለዚህ እንደዚህ አይነት ቦታዎችን ለከብቶቻችሁ ክፍት የሆነ ቦታ ላይ በደንብ ማንቀሳቀስ ያስፈልጋል ማለት ነው። ከብቶቻችንን የምናስርበት ወይም ደግሞ እዚጋ ለምሳሌ ቀበቶ የምትመለከቱት ከአመጋገብ ጋር ተያይዞ ለምሳሌ ድራይ ፔሪን ላይ ያለችው ችኛዋ ላምን እንደምትመለከቷት ድራይ ፔሪን ላይ ያለችው ምናልባት እዛ ጋር ድርስ የሆኑ ከብቶች አሉ። ስለዚህ አመጋገባቸውን ከመቆጣጠር ጋር ተያይዞ አመጋገባቸውን ከመቆጣጠር ጋር ተያይዞ ወይም ደግሞ በኪሎ ከመመገብ ጋር ተያይዞ አስረን በመመገቢያ ሰዓት ብቻ አስረን እንድንቆጣጠራችሁ ልክ እንደነዚያ ነቀበቶችን ብትጠቀሙ በጣም የተሻለ ጥቅም ታገኙበታላችሁ ማለት ነው። ስለዚህ ለዛሬ ይዤላችሁ የመጣሁት ሀሳብ ይሄንን ይመስላል። ሰላም።